ዳረብ ስራ እንደምትጠቀምቻ ነው ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ናምናሉ እዚህ ስመጣ ግን ምንም ነገር ጎዳና ላይ ነገር ነገር ነገር ነው። እናትና አባት በልጅ ጨከነ፣ ወንድም በወንድሙ ጨከነ። እንዴት አስችሏቸው? አስራ አንድ ዓመት የለፋበትን መኪና ገዝተንላል ቤት ሰርተንላል ያሉት ምንም ነገር የለም። በመጨረሻ ጎዳና ላይ እኔ። ስለዚህ ወንድማችንን ምን ብዬ እንደማስረዳችሁ ምን ብዬ እንደምናገር አላውቅም። ቤተሰብን ያላመናችሁ ማንን ነው የምታምኑት? ቤተሰብ በዚህ ሰዓት ለእናንተ ያልተጨነቀ ማን ነው የሚጨነቀው? ላይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቤተሰቦች ሰላም፣ እንዴት ናችሁ? ልይ ሁላችሁንም ሰላም ብያለሁ። አላህ ከእንደዛ አይነት ለቅሶ ይጠብቃችሁ። አላህ በገንዘባችሁ በለፋችሁበት አይፈተናችሁ። በገንዘብ መፈተን በጣም ትልቅ ነገር ነው፣ በጣም ትልቅ ፈተና ነውና አላህ አይፈተናችሁ፣ ፈተናውን አይሰጣችሁ። እጅግ በጣም ልብ ልብ ይሰብራል። ወላጅ ልጆቹን የሚከዳበት ሰዓት ወላጅ ልጆቹን ገንዘብ ጤና ላይ ከምንያ አያቴ ስል ነበር፣ የልጅ ገንዘብ አታስነካኝ ስል ነበርና የልጅ ገንዘብ በጣም ከባድ ነው። ከራሳችሁ ሀብታችሁ ወላጆቹ ናቸው ትሰጡ እንጂ ወላጅ የልጅን ገንዘብ ምክንያት በጣም ከባድ ነው። ዩቲዩብ ላይ የምታውቋት አብራኝ የምትሰራ ረጅም ጊዜ አብረን ስንሰራ የነበረ አንድ ቤት አብረን ስንሰራ የነበረ ጓደኛዬ 13 ዓመት ነው አረብ ሀገር ላይ የሰራችው 13 ዓመት ነው የሰራችው? እና በጣም ጎበዝ ልጅ ነች፣ በጣም ጠንካራ ናት ስላችሁ አሁን ላይ ካሉት ሶሻል ሚዲያ ላይ ወይም ደግሞ አሁን ላይ ካሉ የመዳም ክመሞች የቤተሰቦቿን ታሪክ ያረሳች ቤተሰቦቿ አስተዳደጋቸውን ያረሳች አባቷ ያለፈበትን ሕይወት ያረሳች በጣም ጠንካራና ጎበዝ ልጅ ነበረች። ይህምን 13 ዓመት ስራ ኑራ ገጠር ቀጥ ብላ ሄዳ የአባቶቿን ሀብቶች ስጠብቅ ነበረ። በቃ አባቷን እንዳረሰ የሆነ ስራቸውን እንዳረሰ እርገቷን እንዳረሰ ስታሳይም ነበረ። ነገር ግን 13 አመት የለፋችሁበትን ገንዘብ ገንዘቧን ብቻ አይደለም ሙሉ ህይወቷን ነው ያበላሸዋት። ሙሉ ማንነቷን ነው የቀያጠፏት። ሙሉ ማንነቷን እንዳትነሳ፣ እንዳትንቀሳቀስ፣ እንዳትራምድ ስብርብር ነው ያደረጓት። መውጣት እንዳትችል ህይወት ላይ ገብታ ህይወቷ እንዲመሰቃቀል አያችሁ እሷ ግን እኔ ጋር ስትሰራ እኔ ጋር ስትኖር አባቷ እንዴት እንዳሳደጋት አባቷ ከምን እንዳደረሳት አባቷ እንዴት ሆኖ እዚህ እንዳደረሳት በጣም ቁጭ ብላ እንባዋን እያፈሰሰ ታጠቅስ ነበር እንደኔና እንዳንቺ በስልክ እንኳ ታገኛቸውም ነበር የሚኖሩበት ቤተሰቦቿ በጣም ገጠር ስለሆነ ስልክ አያውቁም ስልክ አይጠቀሙ። በአጋጣሚ ወደ ከተማ የሆነ ነገር ፈልገው ከተማ ያሉ ልጆቻቸውን ጋር ከመጡ በዛን ሰዓት ነው ድምጣቸውን የምታገኙ። በዓል ሆኖ ቤተሰቦቿን ሆን አታገኙም። በጣም ታለቅስ ነበረ። በጣም በጣም ታማ ተኝታ እንኳ ራሱ በቃ አባቴ እንዴት ሆኖ እንዳሳደገኝ፣ የአባቷን ማንነት ማትረሳ በጣም ጀግና ላይ ነበረ እና አሁን ላይ አባቷ ያንስና ና እናቷ ያን ነገር ሲያረጉ በቃ የኔ ሰውነት እንድ ልብስ ነው እንደዚህ ሽርክክ የሚለው ሰዋራ ማለት ነው። ምክንያቱም ስተዋራ የነበረው አባቷ ይህን ሁሉ ቢያንስ ገንዘቡን ይቅር ልፋቷን እንዴት አልተረዷትም? እንዴት አላዘኑላትም ብዬ በጣም እስካሁን ድረስ ውስጤ በጣም ነገረበቸው እና ይህ ወንድማሽን ሶሻል ሚዲያ ላይ ወጥቶ ሳየው ለእኔ አዲስ አይደለም። ሰው ተከፍቶ ተነጥቆ ማልቀስ አዲስ አይደለም። ግን ወላጅ ማለት እኛ ደላላዎችን እንሳደባል። ደላላዎችን እናጋልጥ እንላለን። የሰውን ገንዘብ አማና ተቀብለው ለምን አልመለሳችሁም እንላለን። አማና ለምን ትበላላችሁ ብለን ሰዎች ጋር እንጣላለን። በቃ ብዙ ሰዎች ጋር እንጣላለን። ወላጅ ጋር እንዴት ትጣላላችሁ እናንተ? ወላጅን ከመክሰስ ባሪያን ከእሱ መከራከር ይሻላል እኮ ወላጅ መክሰስ ማለት አንደኛ ካላ ዘንድ በጣም የምታገኙትን አጅር ታጣላችሁ። ሁለተኛ የወላጅ ነገ ወልጅ በወልጅ ላይ የሚመጣው ምንድን ነው ብላችሁ ትጨነቃላችሁ። ወላጅን በዚህን ያህል በዝህን ልክ ወላጅን የሚከሰስበት አንጀት የለም። ግን ወላጅ ደግሞ ልጅን አስራ ምናምን አመት ሙሉ ስትሰቃይ ሲሰቃይ ኑሮ ገንዘባቸውን ከርተው እኔ ነኝ እኔ እናትነኝ ቢሉ አላም እኔ ባለሁበት ሰዓት ኔ እኔ አሁን ባለሁበት ህይወት እናቴን ካጣኋት፣ ኦልሬዲ 13 አመት ሊሆነኝ ነው። ዛሬ ድረስ የኔ እናት ሀዘንተኛ የኔ እናት ዛሬ ድረስ ዛሬም ነው ዛሬም ነገም፣ ሁልጊዜ ውስጤ ላይ እንደሞተች ነው። እና ዛሬም ነገም ለኔ ለኔ እናቴ ለኔ ዛሬም ነገም አዲስ አዲስ ሞት ነው ለኔ ማለት ነው እና ቤተሰብ ይሄን ያህል አላውቅም። እኔ እኔ አንዳንድ ከሆኑ ቤተሰቦች አላችሁ፣ አላህ በዝነቱ ይዘነላችሁ እንጂ በዱኒያ ልጆቻችሁ ጋር ተባልታችሁ፣ በአኼራም ልጆቻችሁ ሀቅ ይዛችኋል። እናት ማጣት በጣም ከባድ ነው። አባት ማጣት በጣም ከባድ ነው። እናንተ ገንዘቡን ብቻ እኳ አይደለም ይሄ ልጅ ያጣው ሙሉ ቤተሰብ ማንነትን እኮ ነው ያጣው። ሁለተኛ የተወለደ ልጅ ካለ ያ ልጅዩ በቃ ከእናንተ ፋመሊ ለምን ተወለድኩ ብሎ የእናንተን ፋሚሊነት የሚጠላኮ ነው። ወላጅ ለልጁ የዝህን ያህል ከረሃን በቃ የዝህን ያህል መልኦን ከሆነ ማን ጋር ነው ምትሞት? እኔ ጋ እንደት ጋር ነው የምትስማሙት? እናንተ እናንተ የወለዳችሁ አርግዛ ያረገዘችናት አቅፋ ያጠባች ናት? ተንከራቶ በጫማ ያለ ጫማ ሄዶ ያሳደገ አባት ከከዳችሁ ማን ነው ማን ነው የምታምኑት እኔ እኔ ናት እንዴ ብላችሁ ልታመጥ ትችላላችሁ። በትዳር ቢፈተኑ አረብ ሀገር ላይ ይሄዱ። በህይወታቸው ቢመሰቃቀሉ አረብ ሀገር ይሄዱ። በገንዘባቸው ቢፈተኑ አረብ ሀገር ይሄዱ። ካርታና ብላ መቶ መሬታቸውን ቢነጥቃቸው አረብ ሀገር ይሄዱ። ማንንም አይደለም እኮ አባት እናቶቻችን በአንድ ጭራሮ አስር ልጆች ያሳድጋሉ። እኔና አንቺ ደግሞ ለአንድ ነብሳችን ሜት ከሌለን ህወት ከሌለን ምን ያደርግልናል? ስደት ፀጉራችን ስንመጣ ዝህ የነበረ ዝህ ደርሷለን ፊታችን ስንመጣ ምንም አይነት ጠባሳ የሌለብን ስንመጣ ጠባሳችን በጠባሳ አለን። ማን ይረዳል? በእውነት ማን ይረዳኝ? እኔ አፌን በዳቦ ምንም አልልም። እንደ አላ ይጠብቀን ከእንደዚሁ አይነቱ መከራ። እውነት አቅም የለንም። እኔ ሳይኖረኝም ሲኖረኝም ተበድሬ መከራን አሳይ አይቼ ቤተሰቦቹ እንዳይራቡ እንዳይጠሙ ብዬ እዚህ ድረስ ደርሼ ያለችኝን ቀሪ ነገር ቤተሰቦች ከከዱኝ እኔ አላቅም አላቅም በጣም ከባድ ነው ግን አልሐምዱሊላ እኔ እኔ አላቅም እኔ በዚህ ሰዓት እስከ ዛሬ ድረስ ምንም አላስብም ነበር ምንም አልጨነቅም ነበር ማለት ያለኝ ይበቃኛል አይበቃኝም ከሚለው በስተቀር እኔ ምንም አልጨ ዛሬ ግን ጓደኛዬ ሂዳ ያን ፈተና ከተሸከመች ያን ችግር ከተሸከመች ወዲህ በቃ ቅስሜ ስብር ብሎ አሯራም እንኳ በቃ ዝም የሆነ ነገር ኢትዮጵያ ሁን ለመሄድ በጣም ፕሮሰስ ላይ ፕሮሰስ ላይ ሁኜ ለምን ነው የምትሄጂው በዚህ ሰዓት አገር ሰላም አይደለም? ሲሉ ትዝም ይለኝ። ልጅቷ ይሄ ልጅቷ ተፈተና ምን ነው ባላ የሆነ በቃ ልጅቷ አገባች። እንዴት ታገባ? ቤተሰቦቿን በክብር ጠይቃ የክብር የክብር የክብር ጠይቃ ኢሜጃ አላውቅም ክብሩ በምን እንደሚገልጸው አላውቅም። አረብ ሀገር ይህን ያህል ስትኖር አንድ ወንድ በስልኳ ሳትጀናጅን ከአንድ ወንድ ጋር ሳትዝረከረክ ክብሯን ጠብቃ በክብር በክብር ነው ያገባችው። ስታገባም እንደ አንቺና እንደኔ አግብቼ ላገባ ነው ተጀናጅኛለሁ አላለች አላለችም። ለአግባ ተፈቅዶልኛላችሁ ይብላ ከአባቷ ቤት ሽማግሌ አስልካ በቤተ ክርስቲያን ነው ያገባችው ስታገባ ማለት ነው። ዛሬ የተጀናጀኑን እንትን ፍቅር ያለሁ ነው የምትሉት አይደለ? እሷ ግን እንደዛ አላረገችም። ለአገባ ነበር ትፈቅዱልኛላችሁ ወይ ታውቁታላችሁ ወይ እናንተ ትበርጡታላችሁ ወይ ትፈቅዱታላችሁ ይህን ሰውዬ ብላ ነበር ያስተዋውቃችሁ። ቤተሰብ አዎ ጥሩ ልጅ ነው በጣም መልካም ልጅ ነው። ወደ ህይወቱ ከገባይ ግን ህይወቷን ብልጅት መስቀልቅል፣ ስብርብር ስብርብር አድርገ ቁጭ ብላለች። ወይ ከትዳር የለች፣ ወይ ከቤተሰብ የለች፣ ወይ ከገንዘብ የለች፣ ወይ ወታ እንዲያሰራ፣ በቃ ህይወቷን ጭልምልም ነው ያደረጉባት። እና እሷን ሳይ አገባም አልፈልግም። ህጅም ቤተሰብ ጋር መራቅ አልፈልግም። ቤተሰቦች ጋር እንዳጣለብኝ ህጄ ገንዘቤን በጅ የካረኩ በኋላ የፈለኩትን ነገር አደርጋለሁ። ይህ እኔ ላይ ግን ቤተሰቦች እንደዚህ አያስቡም። ቤተሰቦች እኮ እንደዚህ አያደርጉም። ግን በቃ የሰው ቤተሰብ ክፋት እኔ ጋር ይመጣሉ ብለሽ ታስብያለሽ። የልጅቷ ማንነት ስታውቁ ልጅቷ እንዴት ሆና እንዳሳለፈች ወይም ደግሞ ስለ አባቷ ታሪክ ስታወራችሁ እንባዋ በዚህ ዘልቆ እዛ አንገቷ ድረስ ይፈሳል። ስለ አባቷ ታሪክ ስታወራ፣ እናንተ እጃዛ ቤት ወጥታችሁ እኮ እርፈት የምታደርጉ ሴቶች ልብሳችሁን ቀይራችሁ እኮ በየቀኑ የተለያየ ልብስ የምትለብሱ ሰዎች አላችሁ። እኛ እኮ በአንድ ሪፎርም የምንቀመጥ ሰዎች ነን። እና እንደዚህ አይነት ሰው ተፈትኖ ማየት ግን እኔ አላውቅም። ሺህ አመት ስትተዋሩ ብታድሩ ሺ አመት ስለፈልፉ ብታ አትረዱትም፣ አይገባችሁም። የሚሰማችሁም ያዳመጣችሁም ሰው የለ። ገንዘባችሁን በቻላችሁት በቻላችሁት እንዲያው እባካችሁ ወርቅ ላይ ያስቀምጡት፣ ወላጅም ጋር ከመጣላት ዘመድም ጋር ከመቆራረጥ። አንቺ ቤት ቢኖርሽ ገንዘብ ቢኖርሽ ሀብት ቢኖርሽ ግዜሽ ምን ይኮኑ። እነሱ ግን አራት አምስት ስድስት ልጅ ወልደዋል። አቺ እንድ ልጅ ይለሽ እኔ የኔ አላማ ተራባ አንድም ልጅ የለኝም ልበል። ግን ከኔ ከኔ ጋር እኩል መንታ የሆነች ሶስት አራት ልጅ ወልዳ የራሷን ህይወት እየኖረች የራሷን ልጆች ወልዳ እየኖረች እኔ እርሜ እንፈጭቼ ገዘብን ጨርሼ ማንነቴን አድክሜ ሁሉ ነገር እንጨርሼ እሷ ታዳ ይኔን ገንዘብ ከከዳችኝ፣ ማነው ከሳሪው? ማነው ተሰባሪው? ወይ ገንዘብ የለኝ ወይ ትዳር የለኝ ወይ ብር የለኝ ወይ ማንነት የሚከበረው። ከዛ ልጅስ ኑሯችሁ፣ ልጆቻችሁ አንጡ እንብላ፣ እንብላ አሁን አሁን የመጣውን ፋሽን እንልበስ የሚሉ ልጆች ይዛችሁ ልጆቻችሁን ሲንከራተቱ፣ ሰርቼ ነበር እኮ ነዲያማ፣ ክምር ማለት ነዲያማ፣ ቢያጭዱት ክምር አይሞላም። ልጅሽ ዛሬ ልብስ መልበስ ይፈልጋል። ልጅሽ የፈለገውን ነገር ማድረግ ይፈልጋል። አንቺ ተንከራተሽ አረብ አገር ሚ ታዲያ ያነ አባት የራስሽን ገንዘብ ነጥቆሽ ልጅሽ ሲንከራተትብሽ ስታዩ የአንቺ መንከራተት የአንቺ መርፋት የአንቺ መልከም ሳይጨንቅሽ የልጅሽ መንከራተትስ በቃ አላህ የጠብቀን። እኔ አፌም አይናገርም። አፌን በዲያቦዝ ምለው እንደ አይነቱም ነገር አልፈተፍትም። አያተፍረድ ይፈረድ ይባል ነው የሚባለውና፣ አፌን በዳቦ ምክንያቱም፣ አሁን ላይ ገንዘባቸውን ያስበሉትም ወደው ፈቅደው የሰጡትም ቤተሰቦቻችን እናስከብራል በክብር በወጣንበት የዲካማቸውን የቤተሰቦቻችንን እናሳያለን። ቤተሰቦቻችንን እናስደስታለን። በነገራችን ላይ ክብር ነው በእውነት ቤተሰብ ማለት እንኳ ብላ ብላ ጀንጁን ከላከችው ሴትና ቤተሰቦችን እንኳ አስቀምጡልኝ እንኩ ብሬን ይሄን ነገር ግዙልኝ ብላ የላከችው ሴት አንድ አይደለንም። ተጀናጅና የምታለቅሰው ሆን ሴትና እኔ ወልጅና ፈቅጄ ቤተሰቦች ጋ ብር ልኬ ቤተሰቦችን አርጉልኝ ብዬ ቤተሰቦች ያን ነገር ቢያረጉ ለራሳችሁ ክብር ነው ማለት የራሳችሁ ስም ነው። የራሳቸው ማንነት ነው። የራሳቸው የገሌ ልጅ እኮ እንደዚህ አይነት ደረጃ ላይ ናት ያለችው፣ ራሳቸውን ነው የሚያስመሰግኑት። ሁለተኛ ያን ገንዘብ ቢበሉት ቢከዱት፣ ቤተሰብ እየከዳ ማን ነው የሚታመነው? ወንዱ ወንዱ ነው ያየናቸው ነው። ታዲያ ለምንድን አሁን ገና አዲስ ፍሬሽ የሆነ ገና አሁን ኖርኩ ኖርኩ ገና ገና ወጣት ወጣት የሚያጫውተው ወጣት ገንዘብሽን ቢበላው ምን ይገርምሻል? እናትና አባቶች መከራና ስቃያታቸውን አድርጋ ያሳድገው ልጃቸው ደረጃ ሲደርስላቸው የማይወዱ ታዲያ፣ ሌላው ሌላው ወንድ እንዴት ሳላረጋ ሊብስ እንደ እናት ያልታመነችበት ሰዓት አባት አላህ የጠብቀን። ሰላም አለይኩም ወረሕመቱላሂ በረካቱ። አላህ እንደዚ አይነት መከራ የጠብቀን። በአንድ ሪፎርምተር ተደብቄ ኑሬ መከራና ስቃያትን እንዲያሸክመኝ አላህ የጠብቀን የጠብቀን እ የመንመላ